ናታን የሚባለው ሰውዬ ደግሞ እንግዲህ ከጓደኛው ከዳኒ ጋር አብሮ አብዷል ማለት ነው። ሀይሚን የተወለት ብሩኬ ዳኒ ብሩኬን ይውሰድ፣ ማነው ሀይሚን ይውሰድ። ከማናች ከሶሲ ጋር እኮ ያለት ነገር አብቅቷ ላቁሟል። ስለዚህ ካልፈለገ በግድ መሆን የለበትም። ስለዚህ ሀይሚን ነው የፈለገ ብሩኬ ሀይሚን የተወለት ህይወቱን ይኑር። እኔም ደግሞ ህይወቴን፣ አትበጥጡኝ። ጉዴ ፈላ። ምንድን ነው ብሎ ያመመ ብሎናችሁ ነው የተፈታባችሁ። የጭንቅላታችሁ ብሎን ተፈቶ ወድቆ ጠፍቶባችሁ ነው፣ ፈልጉት። ወይኔ ጉዴ! እኔ እግዚአብሔርን በጣም አምስጋው። ግራ እኮ ገባን፣ ግራ ተጋባን። አብዶ ሊያሳብዱ ነው እንዲ። እረ ሰከን በሉ፣ ስርዓት ይኑራችሁ እንዴ! ሀይሚን ብሩኬ የተውለት የሚለውን ቃል ስትጠቀም ትንሽ አልደበረም፣ አልሸመመም? ረብግ ሸም ሸም የሚባል አታውቅም? ስቅጥ ያላችሁ ሰገጤዎች፣ እንዲህ ሲጀመር ማለት ነው ያንተ ህይወት አይመለከተውም። ያንተ ህይወት ምን አገባውና ነው ከዚህ ጋር መጠህ ስምረትና ፍጼም ህይወቴን እያበላሻችሁን ከህይወት ይወጡልኝ እያልክ ያለው ልጅቱ ያንተ ፍቅረኛ ምንድን ያለች ዳን እያደረገ ያለው ልክ ነው ወይ ልክ አይደለም፣ ስለዚህ ያን ነገር ያስተካክል ነው ያለች። ስራይት በጣም ትክክል ነች። እያደረገ ያለው ነገር ልክ አይደለም። ያን ነገር መስተካከል አለበት። እንዴ ያማቸው አንድ የተሰብሰባቸው የሆነ ሐኪም ቤት ሄዱ የአእምሮ ማለት ነው። ጤነኛ ስላሉ ናቸው። ምንድነው የሚመስለው? በማርያም እና ህይወታችን ተው በቃ ህይወታችን ንኖርበት በቀደም ምናለ እኛስ ህይወት የለን ምናም ብሎ ሲንጫጫ ነበረ። አሁን ደግሞ ምናለ በቃ ብሩክ ደ ሀይሚን የተወለት የሚባል ነገር የለም። ስርአትን ያዛ ትጨመላለቅ የሰው ልጅ ግን እንደዚህ ስርአቱ መረቡን ሲያጣ ያስጠላል። እሽት ውይ ውይ ውይ ውይ እጅ እጅ ቀርቶ ግርግር አላችሁ። ኛውንሽ ሲያስጠሉ እንዴ ማይሆን ነገር ትላለን እንዲ እንደዚህ እስኪ ሌላ አይነት ሀሳብ አምጣ ሌላ አይነት እሱ ደግሞ ዘጠና ምናምን ገብቷል ማን ነው መቶ ኬ እስኪገባ እየጠበቀ ነው አሰባችሁታ ዳኒ መቶ ኬ ገባ ደግሞ እሱ መቶ ኬ እስኪገባ እንደዚህ ይነዛነዛል ማለት ነገሩ እንዲበርድ አልፈለግም አያቸዋ ዲስሰንቲ ማንሽ ምና ምንም ልትሆኝ ትችላለች ጓደኛዬ እንደተነኪዋል እንድትናገሩ ያልፈልግ ምናምን እውነት ነው አንተ ብሮ ጓደኛ ኩክንያ ማለች ያገሬ ሰው ኧረ ስርአት ያዝበናት ይደብራል በጣም ነው የሚደብረው ስርአትን ያሰጋዛ ሲቀጥል እንግዲህ ዛሬ ያው ሀይሚዬ እየተዘቀዘቀች እየተሰደበችበት ያለች የሆነ ቤት አግኝቻለሁ፣ ሸር ተደርጎልኝ ልክ ስገባ ደግሞ ሀይሚ ማለች ማለት ነው። እንዳያችሁት እንግዲህ ሀይሚ ሰገጤ የራስሽን ህይወት ሰዓት ኖር ይብላለች ማለት ነው ልጅቷ ደግሞ ምን አለች? ምን አገባሽ ምን ትሰሪ ያለሽ ከእኔ ቤት አላለችም እንዲህ። እኔ ካንዳንድ ግርም የሚለኝ ማለት ነው ምን እንደሆነ ልንገራችሁ። ይሁንን ሰው ፎሎ አድርገን እየተከተል ነው፣ ሰብስክራይብ አድርገን እየተከተል ነው። ከዛ በኋላ ደግሞ የምንሳደበው ነገር እኔ እኮ ግራ ግብት ነው የሚለኝ። እና ሲቀጥል ደግሞ ልጅቱ እየተናገርሻለሽ። እንግዲህ ሀይሚ ኮሜንት ከጻፈች አራት ሰዓት በፊት ነው የጻፈችው ነው የሚለው ኮሜንቱ። ሀይሚ አይደለች ምናምን እንዳትሉ ገብታችሁ ማየት ይችላላችሁ። ግን እንግዲህ አካውንቱ አዲስ ነው የተከፈተው የአካውንት ማለት ነው። መቶ ምናምን ሰብስክራይብ ነው መሰለኛ ያለው መቶ ወይ ደግሞ አስር ነው እኔ እንጃ። እንደዛ ነው መሰለኛ ያየሁት። ብቻ ግን ይቺ ሰው እየዘቀዘቀች ምናምን ያለችው እርግጠኛው የምነግራችሁ የሆነ እንዴት ነው የሆነ በሆነ በሌላ አካውንቷ እንግዲህ በሀይሚንም ብሩኬንም እያሞገዘች ሊሆን ይችላል። ግን እዚህ ጋር ማለት ነው ሁለታቸውም ተመካክረው በሚሰሩ ስራ የሀይሚን በመጀመሪያ አንድ ነገር ልነግራቸው ፈልገው ማለት ነው። የሀይሚን ፕሮፋይል አድርጋችሁ ብሩኬን ወይም ደግሞ የብሩኬን ቤተሰብ መሳደብ አትችሉም። የብሩኬን ፕሮፋይል አድርጋችሁ የሀይሚ ቤተሰብ ወይ ደግሞ ሀይም መሳደብ አትችሉም። መሳደብ ከፈለጋችሁ የራሳችሁን ፕሮፋይል አድርጉ። በቪዲዮም ውጡ፣ በቪዲዮ አትውጡ፣ ብቻ ግን የራሳችሁን ነገር አድርጋችሁ ተሰዳደቡ። ለመሰላችሁ የሀይሚና የብሩኬን ፒክቸር አድርጋችሁ ሰው ስዘቀዝቁ፣ ሌላኛው ደግሞ ያመጣና ያን ፕሮፋይል የተደረገውን አምጥቶ ይዘቀዝቃል ማለት ነው። ስለዚህ እነዚህ ልጆች ምን አደረጉ? አረ በመሀል ቤት ተሰቃዩ። ማን ነው ግን ሊረዳቸው የሚችለው? እዚህ ጋር ሀይሚና ብሩኬ በጣም እየተሰቃዩ፣ እኛ ምን እንላለን? ኦዲየንስ ኦዲንስ ለኦዲንስ ተጣሉ ምናምን። መጣላት የለባችሁም በመጀመሪያ ደረጃ። ከዛ ሲቀጥል ደግሞ እናንተ ስትጣሉ፣ እናንተ እርስ በርሳችሁ ሳይሆን የምትዘቃዘቁት እነሱን ነው የምትዘቃዘቋቸው። ገባቸው አይደለም እንዴ? ፎቶ ያላቸው ልጆች የራሳቸው ፎቶም እየተዘቀዘቀ ነው እውነት ለመናገር ማለት ነው። ግን ፎቶ የሌላቸው ልጆችም ተነስተው እንግዲህ የእነሱ ነው የሚዘቀዝቁት። ይህ ማለት ሁለታቸውንም የማይወዱ ሰዎች ናቸው ማለት ነው። እንደዚህ በፌክ አካውንት እየከፈቱ የሚዘቀዝቁ ጋሽየንም በሉ ሙሽንም በሉ የሃይሚን እናትን በሉ ሃይሚንም ሆነ ብሮ፣ በቃ ምን ልበላችሁ፣ ባይዘወይ ማለት ነው። እግዚአብሔር ይመስገን፣ ስድብ ከሰው ላይ ተጽፎ የሚቀርብ ቢሆን መዘቅዘቅም እንደዛው ቢሆን ሁላችንም ተላልቀናል። ግን ደግሞ አይደለም። ሲቀጥል ደግሞ ከሌላ ሰው ቤት የሰማችሁትን ድምፅ ወይ ደግሞ የሰማችሁትን ነገር መጣችሁ ከሆነ ሰው ቤት ኮሜንት አታድርጉ። እዛ ቤት ለምን አጽፉም? ለዛ ሰው አስተያየት መስጠት ከፈለጋችሁ ለምን እዛ ሰው ቤት አስተያየት አትሰጡም? ምንድን ነው? ከኛ ቤት መጣችሁ ምጽፉት? እዛ ከሰማሹ ካዳመጥሽ አጽፊ እንዴ። ሰውል ብሎኑ ለቋል እንዴ ዘንድሮ። የሆነ ነገር የፈለጋችሁት ነገር ከዛው ካያችሁት ከዛው ከሰማችሁ፣ ጨርሳችሁ ነው የሆነ ነገር ይዛችሁ ወደ እኛ ትምጡ። ወደ ማንም ቤት ማለት ነው። ከዛው ካያችሁት ከዛው። እንደዚህ እንደዚህ እንደዚህ እኮ ነው እኮ። ከዛ ከቤቷ ጻፊላት፣ እዛ ነው የምታነበው። ገባሽ? የሆነ ከዛ ቴጅና ፍቅሬ ማሬ ብለሽ አትመጭና እዚህ ጋር መጥሽ ደግሞ ሌላ ነገር ትያለሽ። ምንድነው? ሁለት ምላስ የምትሆኑት? በስማ የሆነ ሰው በቃ መጥፎ ሰው ከሆንሽ መጥፎ ሰውሽ፣ ጥሩ ሰው ከሆንሽ ጥሩ ሰውሽ። ምንድ ነው? አንዴ ጥሩ ሰው፣ አንዴ መጥፎ ሰው፣ በሌላ አካውንት ጥሩ ሰው፣ በሌላ አካውንት መጥፎ ሰው። ምን ያደርግላችኋል? ምንድ ነው? ጥርቀው ጥቅም ኮን ያልኩ አልገባኝም። አይዶንት አንደርስታንድ ፎር ዩ ኖ። ለማንኛውም ሀይሚ በጣም ሳቀችባችሁ ማለት። እንደዛ ላለች ልጅ እየሳቀችባት ነበረ የራሷ አሁን እኮ ይሄኔ ብዙ ነገር የራሳችን የሚያሳስበን ነገር አለ፣ ገባችሁ? ሁላችንም ለየራሳችን ብናስብ ደስ ይለኛል። እና ብሩኬንም ሀይሚንም መውደድ ቻሉ፣ መውደድ ቻሉ፣ በእናታችሁ መውደድ ካልቻላችሁ ደግሞ ተዋቸው፣ በቃ ፍቱ። ምንድን ነው ከሁለታቸው መሃል መግባት አይጠበቅብንም። ገባችሁ? አይደለም የሀይሚ ደጋፊ የሚሆናቸው ብሩኬ መሃል ብሩኬን የሆነ ነገር ለማለት ሞክሩ፣ የብሩኬ ደጋፊ የሚሆናቸው ሀይሚን የሆነ ነገር ማለት፣ ከሁለታቸው መሃል የመግባት መብቱ ስለሌለ ማለት ነው። ከአጠገቧ ሁኖ ጠረኗን ከአጠገቡ ሁና ጠረኑ የምታውቀው እኮ እሷ ናት እንጂ እንዲህ ብቻ ነው በማየት በቃ ሶሻል ሚዲያውን ብሩኬ ለምሳሌ ሶስት ቀን አራት ቀን አለመጣም፣ አይደለም አየነው፣ አላየነውም፣ የሆነ ነገር ሰማን፣ አልሰማንም፣ ሶ ዛት እንደዛ ነው። ስለዚህ አርፈን ቁጭ እንዳማረብን ሳታጃጅሉ፣ ሰደብ ማለት ይሄኔ ነው። ብቻ ግን በጣም ተጃጃልን፣ እየተጃጃልን ነው በፈጣሪ። እና አካለ መጃጃል መኖር ጥሩ ነው። ዳር ላይ ሆናችሁ ታዘቡ፣ ዝም ብላችሁ ማዩ። እኔ አንዳንድ የምታሆነው ስቀው እግዚአብሔርን ወስማም እና እንትን አትበሉ። በቃ ልጆቹን ፍቷቸው። ተፋቱ በቃ ምንድን ነው እናንተ? እጭ ካላችሁ ከሀይሚና ከብሩኬ ላይ አሀ ታዋቸው በቃ ይስሩበት። በቃ እንዴት ነው የሆነ እኔ እኮ ግርም የሚለኝ ማለት ነው ለምሳሌ እኔ አሁን ለምሳሌ ገንዘብ ለሰው መላክ ፈለግኩ፣ ላኩ። ምን ልትሆኑ ነው? መብቴ እኮ ነው። እንዴ የሆነን ሰው ወደዋሉ፣ አከብረዋሉ ምናምን ብዬ ተናገርኩ። ምን ልትሆኑ መብቴ? ጉድ እኮ ነው የሆን ነገር ለሀይሚ እንደዚህ ተደረገላት፣ ለሀይሚ እንደዚህ ሆነላት ሲጀምር ማለት ነው ለሀይሚ ይህን አደረግኩላት ይህን አደረግኩላት የሚል ሰው ውሸቱ ነው። ማንም ያደረገላት ሰው የለም። ስላችሁ እንደዚህ ሳያወሩ ያደረጉላት ሊኖሩ ይችላሉ፣ ግን ሚዲያ ላይ መጥተው ላይም እንደዚህ እንደዚህ ያደረግኩኝ ካሉ ማለት ነው እነሱዎች ውሸታም ስሟ እንዲጠፋ ስለፈለጉ ነው። ስለዚህ የሰው ስም አታጥፉ፣ ምንም ነገር ሳታደርጉ ይናድርግ ያለው ይናድር። የሰው ልጅ ቢያደርግ አይናገርም። ቀኝ ሲሰጥ ግራ አቴ ይባላል እና ዝም ብሎ የሰውን ስምንትን ለማለት ብቻ ባለፈው አብርሽን አላያችሁም? እኛንን መኪና የገዛነት ምናምናምናም ብለው ሲያስጠምዱት። ስለዚህ ያልሆነ ነገር አታውሩም፣ አትናገሩም፣ አትጻፉም። እባካቸው ብሩኬንም ሀይሚንም ተዋቸው። ኧረ እንደው ለምናችሁ፣ እስኪ ምናረጉ እነዚህ ልጆች ብሩኬም ገና ትንሽ ወጣት ልጅ፣ ብዙ ነገር የሚጠበቅበት። ሀይሚም ገና ወጣት ትንሽ ልጅ፣ ብዙ ነገር የሚጠበቅባት። ስለዚህ በእኛ ተማሩ። ለምን ከሶሻል ሚዲያ ይጠፋሉ? ለምን እየተሳቀቁ ቪዲዮ ይሰራሉ? እስኪ ደስ ብሏቸው ይስሩ። በቃ ተዋቸው። ሀይሚና ብሩኬም ከነዚህ ልጆች ህይወት ውጡ። ከዳኒ ከምናምን ከህይወታቸው አስወጧቸው። ከነሱ ጋር እንደዚህ እያላቸው የእናንተ ስም ጠፋ፣ ተሰደባችሁ። ምን አላችሁ? ምን አገኛችሁ? በቃ ከነሱ ጋር ትስሩ። ምንድነው እናንተ? ስለምን አትሰሙ እንዴ? ሀይሚና ብሩኬ ስሙ። በቃ አዳምጡ። ዋ ምን አገኛችሁ? እናንተ ከነበራችሁ ክብር ክብራችሁ ዝቅ አለ፣ ተሰደባችሁ፣ ኦዲየንሶቻችሁ አዘኑባችሁ ምናምን በቃ ከዚህ በላይ ምን ትፈልጋላችሁ? ምን ያልሆናችሁት አለ በዚህ ወር እንዴ? በጣም አስረዘማችሁት፣ እናንተም አበዛችሁ። ስለዚህ ተው፣ እናንተም ከዚህ መንገድ ከዚህ ሙድ ውጡ። ሌሎቻችሁም ተሳዳቢዎች እንዳልኳችሁ፣ ባካችሁ ታረሙ። ሁላችንም የሰው ልጅ ይህን አታድርግ ማለት ምንችለው እኛ ሳናደርግ ነው። እነሱን ይህን አታድርጉ ምንላቸው እኛም ሳናደርግ ነው እንጂ እኛ በጎን እየሰደብናቸው በጎን እየዘቀዘቅን ነገር አታድርጉ ምንላቸው አይሰሙንም እንዴ። ስለዚህ ከዛ ነገራችሁ ተቆጠቡ እባካችሁ። ምን ያደርጋል እዚህ መጣላት፣ መሰዳደብ፣ መዘቃዘቅ ረ በመቤት ምንም የሚያደርገው ነገር የለምና፣ ና ከዛ ነገር ተቆጠቡ። ሀይሚና ብሩኬ አዳምጡን፣ ሰሙን፣ በቃ ከዳኒ ከምናም ከምናም የሚባል ህይወት ውጡ። ከህይወታቸው አስወጣቸው። ማርያምን ከልቤ ነው ወዳችኋለሁ። መልካም ጊዜ ይሁንላችሁ።